እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝዝት ይበልልኝ። ዛሬ የማሳያችሁ ስለ ቲማቲም ለፊታችን ያለውን ዘርፈ ብዙ ጥቅም ነው። መጀመሪያ እህታችን የጻፈችልን ኮሜንት እናንብብና እንመለስ። ያው መልካም ነገሮችን የቤት መጻፍ የሚጻፉ ኮሜንቶች አዲስ ነገር አይደለም። ምን አለችን? አዎ ወላሂ የተልባ ወይም ተልባ በረዶ ሀሪፍ ነው። እኔ ራሱ ማዲያት እያሰቃየ ነበር ያልተጠቀምኩት መድኃኒት የለም ተልጅ ነው ያጠፋል በስተ መጨረሻ ብላለች። እንግዲህ አሁን የምሰራቸው ብዙ ነገሮች ለብዙዎች ጠቃሚ የሆኑ ነው። እግዚአብሔር ይመስገን ክብሩን ይውሰድ። ያለ መድኃኒት ሰው ዛሬ ደግሞ የማሳያቸው ቲማቲም ነው። ቲማቲም ፊታችሁ ብጉር የሚያስቸግራችሁ ከሆነ፣ ማዲያት የሚያስቸግራችሁ ከሆነ እነሱን የማፍዘዝና ብጉሩ ራሱ እንዳይወጣ የመከላከል አቅም አለው። በዛ ላይ ፊታችን በፀሐይ የተቃጠለና በፀሐይ የተጎዳ ሰንበርን ስኪን የሚባለው በፀሐይ የተቃጠለ ወይ በፀሐይ የተጎዳ ፊት ቅልት የሚል ፊት የሚቆጣ ፊት ቲማቲም በጣም ያስተካክለዋል። ምንድነው የምናደርገው? እንደዚህ አድርገን ይህንን በማንኪያም ሆነ በምን ወጋ ወጋ ታደረጉት እና እንደዚህ ከዛ ፊታችሁን ትቀቡታላችሁ ከአስራ አምስት እስከ ሀያ ደቂቃ በኋላ ትታጠቡታላችሁ አለዛ ትፈጩትና ከፈጫችሁት በኋላ ትቀቡታላችሁ ውድ ቤተሰቦች እኔ ስቀባው ነው ትዝ ያለኝ ቲማቲም በከተፍኩ ቁጥር ነው ፊቴን ቲማቲም የምቀባው በጣም በሚገርም ሁኔታ ፊታችሁ ይሄ አሁን ለምሳሌ የማንጫ ክሬም የምትጠቀሙ ብዙ ጊዜ ለማንጫ ክሬም የምትጠቀሙ እራሱ ማንጫ ክሬም በጣም ፊቶችን ይጎዳል። ሶ ይሄን እነዚህን ነገር ብታደረጉ ፊታችሁን ጤና ስለሚያደር ጤናማ ስለሚያደረገውና ስለሚያለሰልሰው እንዲሁም የቆዳችንን ጤንነት ስለሚመልስልን በጣም ትጠቀሙበታላችሁ። በተለይ ማዲያቱ የሚያስቸግራችሁ ቀን በቀን እየተጠቀማችሁት ብትሄዱ እየደበዘዘ እየደበዘዘ ትልቅ ለውጥ ታገኙበታላችሁ። ትኩስ ብጉር የሚወጣባችሁ ደጋግሞ ብጉር የሚወጣባችሁ ጥቋቁር ነጠብጣብ የሚያስቸግራችሁ ልጆች ቲማቲም ተጠቀሙና ሞክሩት፣ ተወዱታላችሁ። ተቀቡት ከ10 ከ15 ደቂቃ በኋላ ትታጠቡታላችሁ ማለት ነው። ፊታችሁ ላይ 10 15 ደቂቃ ቆዩት፣ ከዛ ታጠቡት። ግን ውድ ቤተሰቦች ምንጊዜም ፀሐይ ላይ የምትወጡ ፀሐይ ላይ የማትወጡ ብዙ ጊዜ አሁን ሰንስክሪን ፀሐይ ላይ ስለምንወጣ ብቻ ይመስለናል። አይደለም፣ ምንጊዜም ሰንስክሪን መጠቀማችሁን አትረሱ። ፊደል የኔስ ትወዳችኋለች። ላይክና ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ቀን።